በኦሮሚያ ክልል ምስራቅ ቦረና 18 ሰዎች በታጣቂዎች መታገታቸውን ባለስልጣኑ ተናገሩ። በኦሮሚያ ክልል ምስራቅ ቦረና ዞን ጉሚ ኤልደሎ ወረዳ 13 የመንግስት ሰራተኞችን ጨምሮ 18 ሰዎች በታጣቂዎች መታገታቸውን የወረዳው ባለስልጣን ተናግረዋል። እናስደምጣችኋለን። ህወሓት አዲስ በወጣው መግለጫ የፌዴራል መንግስቱ መዘዝ አታምጣብኝ ሲል አስጠንቅቋል። በምርጫ ቦርድ ሕግ መሰረት ታሪክ ሊሆን ሦስት ቀናት ብቻ የቀረው በደብረጽዮን ገብረሚካኤል ቡድን የሚመራው ህወሓት ህጋዊ ሰውነቴን በቀጥታ ለመመለስ መዘዙ የከፋ ነው ሲል አስጠንቅቋል። እንመለስበታለን። አዲሱ የነዘመነ ካሴ የፋኖ ድርጅት ወልቃይት ላይ የያዘውን አዲስ አቋም ይፋ አደረገም። ስለ ሽግግር መንግስቱም አቋማቸውን አሳውቀዋል፣ እናስደምጣቸዋለን እነስ ለን ውድ የአንዳፍታ ሚዲያ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ ደርሳችሁም ከአንድ ካንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው።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 ይፍጠኑ፣ ይደውሉ፣ የድሉ ተጠቃሚ ይሁኑ። ህወት አዲስ ባወጣው መግለጫ የፌዴራል መንግስቱን መዘዝ አታምጣብኝ ሲል አስጠንቅቋል። በምርጫ ቦርድ ህግ መሰረት ታሪክ ሊሆን ሶስት ቀናት ብቻ የቀረው በደብረጽዮን ገብረ ሚካኤል ቡድን የሚመራው ህወት ህጋዊ ሰውነቴን በቀጥታ ለመመለስ መዘዙ የከፋ ነው ሲል አስጠንቅቋል። ጌታቸው ረዳን ከትግራይ አባሮ ጄኔራል ታደሰ ወረደን ያስመረጠው ህወት ከፌዴራል መንግስቱ ጋር ከፍተኛ ልህ ውስጥ ገብቷል ከነበረው ዕውቅና መመለስ ውጭ ያሉ ማናቸውንም አማራጭ አልቀበልም ያለው ህዋት ጠቅላይ ሚኒስትሩ የገቡትን ቃል ክደውኛል ሲል ወንጅሏል። ህዋት በምርጫ ቦርድ ውድቅ የተደረገው ጠቅላላ ጉባኤ ጦርነት ቀስቃሽ ተደርጎ መወሰዱን ተከትሎ ከጠቅላይ ሚኒስትሩ ጋር መክሮ መግባባት ላይ ተደርሶ ነበር ብሏል። ጠቅላይ ሚኒስትሩ ነባራዊ ህጋዊ ዕውቅና ሰርተፊኬት እንዲመለስላችሁ ዳግም ጥያቄ አቅርቡ ይመለስላችኋል ካሉ በኋላም ክደውኛል ብሏል። የተገባልን ቃል ታጥፎ ያገኘነው ምላሽ ድርጅታችን ህዋት ዳግም አዲስ ይመዝገብ የሚል ውሳኔ ነበር፣ በማለት ጠቅላይ ሚኒስትሩን ወንጅለዋል። ህወት እንዳዲስ ተመዝግቤ እውቅና እንዳገኝ የተሰጠኝ ውሳኔ የትግራይን ህዝብ ጀኖሳይድ ጦርነት በሚክድ መልክ ግዴታ እንዲኖረን ነው በማለት ውድቅ እንዳደረገው ውድቅ እንዳደረገው አስታውቋል። በአሁኑ ወቅት ከፌዴራል መንግስት ጋር በቀጥታ የሚያገናኘን የፕሪትሮ ስምምነት ነው ያለው ህዋት ከዚህ ያለፈ ነገር ማምጣት መዘዙ የከፋ ነው ብሏል። ነባሩን የህወት ህጋዊ እውቅናን ከመመለስ ይልቅ የፖለቲካ ፓርቲዎችን የምዝገባ ህግን እንደ ጭምብል በመጠቀም ዥዋዥዌ መጫወት ችግሩን ከማወሳሰብ የዘለለ ምንም አይነት ፋይዳ የለውም ሲል አሳስቧል። ህወሓት ሁሉም ይወቀው ባለው አቋሙ ተሰርዞ ህጋዊ እውቅና ለመመለስ ጥያቄ እንዳቀርብ ተጠይቄ ያቀረበውን ረቂቅ ሀሳብ ተግባራዊ ሊሆን እንደማይችል ገልጿል። በመሆኑም የፌዴራል መንግስት ምርጫ ቦርድ የምዝገባ ህግ ጥላ መከታ አድርጎ እየሄደበት ያለውን የፖለቲካ ጨዋታ ትቶም እውቅና ቢሰጠኝ የምንጠቀመው ሁላችንም ነን ብሏል። ምርጫ ቦርድ እኔ ያልኳችሁ ብቻ ስሙ ጉባኤ እንደገን አካሄዱም ካልሆነ ሰርዛችኋለሁ የሚል ዛቻ አዘል ተደጋጋሚ መግለጫም ለማንም አይጠቅምም፣ ሲል አስጠንቅቋል። በምርጫ ቦርድ ህግና ስርዓት ተከትሎ መንቀሳቀስ ግዴታውን እንደሆነ እንደሚያምን የገለጸው ህወሓት ምርጫ ቦርድ በተደጋጋሚ የሰጠውን መመሪያም እንደማይቀበሉ አስታውቋል። እስካሁን ድረስ ህጋዊ ሰውነቴ አልተመለሰልኝም ያለው ህወሓት ምርጫ ቦርድ እንደሚለው የተቀበለው የሚሰረዘው ዕውቅናም አልተቀበልኩም ብሏል። ህወሓት በመግለጫው ምናልባት የምርጫ ቦርድ ቦርድ ህዋት በወቅቱ ያልተቀበለው በነሐሴ 3 2016 ሰጥች ሰጥቻለሁ ያለውን ሰርተፊኬት እሰር ዛለሁ እያለ ከሆነ ይችላል ሲልም አቋሙን ግልጽ አድርጓል። ይህ ካልሆነ ግን ነባሩን ህጋዊ የእውቅና ሰርተፊኬት ላይመለስ ሰርዛለሁ ማለቱ ትርጉም አልባ ነው በማለት ለቦርዱ ምላሽ ሰጥቷል። ምርጫ ቦርድ ሊያስተዳድረኝ የሚችለው የጠየኩትና መብትሄ የሆነውን እውቅናችን ሲሰጠን ብቻ ነው ያለው ህዋት ከዚህ ውጪ የሚቀበለው ትእዛዝ እንደሌለ አስታውቋል ለድርጅታችን የሀገራችን ህዋት እውቅና ነፍጎ ነባሩን ህጋዊ የእውቅና ሰርተፊኬት አለመመለስ በዋናነት መንግስት ሊያጤነው ይገባል በማለት ወደ ፌዴራል መንግስቱ ጣቱን ቀስሯል። የፕሪቶሪያ ስምምነት እንዲሳካ ጥረት እያደረገ ያለው ዓለም አቀፉ ማህበረሰብ፣ የአፍሪካ ህብረትና ኢጋድ ጉዳዩን በአንክሮት ተመልክተው የህዋት ነባሩ ህጋዊ እውቅና እንዲመለስ ፖለቲካዊ ጫና እንዲፈጥሩ ጠይቋል። አዲሱ የነዘመነ ካሴ የፋኖ ድርጅት ወልቃይት ላይ የያዘውን አዲስ አቋም ይፋ አደረገ። ለሽግግር መንግስቱም አቋማቸውን አሳውቀዋል። አንድ ለሃሞን ወገብን ሲል የከረመው የነዘመነ ቡድን በመጨረሻም አንድ ድርጅት መስርቷል። የአማራ ብሔርተኝነትን የትግል ሕይወት አላማቸው አድርገው የመጡት አራቱ የፋኖ አደረጃጀቶች በአዲሱ የአንድነት ድርጅታቸው በበላይነት የሚመሩትን 13 ማዕከላዊ ኮማንድ ሰይመዋል። ድርጅቱ ቀሪ ስራዎችን አጠናቆ ሰራዊቱን እስከማዋሃድና ሌሎች ፋኖ አደረጃጀቶችን እስከሚያካትት ድረስ በማዕከላዊ ኮማንድ ይመራል ተብሏል። የማዕከላዊ ኮማንድ አባላት ጀኔራል ተፈራማሞ ዘመነ ካሴ፣ ምሪ ወዳጆ፣ ሀብቴ ወልዴ፣ ደሳሌ ሲያስብ፣ ሸዋም አስረስ፣ ማረዳምጤ ሄኖክ አዲሱም፣ ዝናቡ ልንገረው፣ ድርሳን ብርሃኒ፣ አስቻለው በለጠም፣ ሳሙኤል ባለድል ማርከው መንግስቴና አከበረ ስመኞው ናቸው ተብሏል። የአራቱ የፋኖ ድርጅቶች አዲስ ተቋም ትግል ከሚያደርግባቸው ጉዳዮች መካከል የወሰን ማንነትና ራስን በራሱ ማስተዳደር ቀዳሚው መሆኑን ገልጿል። የአማራ ሕዝብ ጥያቄ ይገባኛል የሚያነሳባቸውን የወልቃይጠገዴ ራያ ጉዳዮችን ማስመለስ እንደሆነም ተናግረዋል። አዲሱ የአማራ ፋኖ ብሔራዊ ኃይል በይፋ መወለድ ከሁለት ዓመት በኋላ ተበትኖ የዘለቀውን የፋኖ ኃይሎችን አደረጃጀት በግልጽ ወደ ሁለት አጥብቦታል። በአሁኑ ወቅት በአማራ ክልል የሚንቀሳቀሰው የፋኖ ኃይል በእስክንድር ነጋ የሚመራው የአማራ ፋኖ ሕዝባዊ ድርጅትና በአዲሱ ብሔራዊ ኃይል የሚወከል ሁኗል። በኦሮሚያ ክልል ምስራቅ ቦረና 18 ሰዎች በታጣቂዎች መታገታቸውን ባለስልጣን ተናገሩ። በኦሮሚያ ክልል ምስራቅ ቦረና ዞን ጉሚ ኤልደሎ ወረዳ 13 የመንግስት ሰራተኞችን ጨምሮ 18 ሰዎች በታጣቂዎች መታገታቸውን የወረዳው ባለስልጣን ተናገሩ። ታጣቂዎቹ ሐሙስ 30 2017 ዓም ከነገሌ ቦረና ወደ ጉሚ ኤልደሎ በመኪና ሲጓዙ የነበሩ ሰላማዊ ሰዎችን ማገታቸውን የጉሚ ኤልደሎ ወረዳ ምክትል አስተዳዳሪም አቶ ደዮ ዲባለ ቢቢሲ ገልጸዋል። እገታው የተፈጸመው ለስራ ጉዳይ ከነገሌ ቦረና ወረዳው ወደ ወረዳዋ የመጡ በነበሩ 18 ሰዎች ላይ መሆኑንና አጋቾቹም መንግስት ሸኔ የሚላቸው ታጣቂዎች መሆናቸውን ተናግረዋል። ከታገቱት መካከል 13ቱ የመንግስት ሰራተኞች ሲሆኑ፣ ቀሪዎቹ ደግሞ የአካባቢው ናሪዎች ናቸው ተብሏል። ይህ ኃይል ከዚህ በፊትም የማሸበር ተግባር ሲፈጽም ቆይቷል። አሁን እገታውን የገቢ ምንጭ በማድረግ ሰዎችን ወደ ጫካ እየወሰደ ገንዘብ በመጠየቅ ላይ ነው ብለዋል። የታገቱ አብዛኞቹ የመ መንግስት ሰራተኞች መሆናቸውን የጠቀሱት አስተዳዳሪው ሁለቱ ከመንገድና ሎጂስቲክ የዞን ጽፈት ቤት ለድጋፍ ስራ ስምሪት የወጡ ናቸው ብለዋል። ከታጋቾቹ ከመካከል አንድም የመንግስት ሹመኛ የለም ያሉት አስተዳዳሪው መንግስት በአጋቾቹ ላይ እርምጃ እንደሚወስድ ገልጸዋል። በምዕራብና ደቡብ ኦሮሚያ ክፍሎች ውስጥ እንደሚንቀሳቀስ የሚነገርለት መንግስት ሸኔ የሚለው የኦሮሞ ነጻነት ሰራዊት በተደጋጋሚ ከሚፈጸሙ የእገታ ድርጊቶች ጋር ስሙ ይነሳል። አስተዳዳሪው ደዮ ለቢቢሲ እንደተናገሩትም አሁን የተፈጸመው እገታ የመጀመሪያ እንዳልሆነና በአካባቢው ታጣቂዎች በተደጋጋሚ እገታ ወንጀሎችን እንደሚፈጽሙ አስታውቀዋል። ይህ ድርጊት የተለመደ ነው። ታጣቂዎቹ ከዚህ በፊትም የመንግስት ሰራተኞችን፣ ነዋሪዎችን አፍነው በመውሰድ የማስለቀቂያ ገንዘብ ከቤተሰቦቻቸው ይጠይቃሉ ብለዋል። ከሰሞኑ የታገቱ የመንግስት ሰራተኞችን በተመሳሳይ ከቤተሰቦቻቸው ገንዘብ እየተጠየቀባቸው መሆኑን ጠቁመዋል። በድርጊቱ የተከሰሰው በመንግስት በሽብርተኛ ቡድን የተፈረጀው የኦሮሞ ነጻነት ሰራዊት ታጣቂ ቡድን እገታውን አስመልክቶ ያለው ነገር የለም ቡድኑ ስለ እገታ ከቢቢሲ ለቀረበለት ጥያቄ ምላሽ አልሰጠም ተብሏል። ሆኖም ይህ ታጣቂ ቡድን በአካባቢው በስፋት እንደሚንቀሳቀስና በሚንቀሳቀስባቸው አካባቢዎች በተለያዩ ጊዜያት በተፈጸሙ እገታዎች ይከሰሳል። ከዋና ከተማዋ አዲስ አበባ በቅርብ ርቀት ላይ በሚገኙ የኦሮሚያ ክልል ታጣቂ ቡድኑ ይንቀሳቀስባቸዋል በተባለው አካባቢዎች ጭምር ተደጋጋሚ እገታዎች የሚያጋጥሙ ሲሆን በዚህ መካከልም ጥቂት የማይባሉ ሰዎች ሕይወታቸው መጥፋቱ ሲዘገብ ቆይቷል። የኦሮሞ ነጻነት ሰራዊት ታጣቂዎች በሚንቀሳቀሱባቸው ቦታዎች የሚፈጸሙ እገታዎችን በተመለከተ ከዚህ ቀደም በሰጠው ምላሽ እጁ እንደሌለበት ሲያስተባብል ቆይቷል። ፓኪስታን በኒውክሌር ጦር መሳሪያዋ ላይ የሚወስኑትን ከፍተኛ ባለስልጣኖቿን ለስብሰባ ጠራች። ፓኪስታን በሕንድ የአየር መከላከያ ስርዓት ላይ ጥቃት መፈጸሟን ካሳወቀች በኋላ ጠቅላይ ሚኒስትሯ የሀገሪቱን ከፍተኛውን ወታደራዊ ውሳኔ የሚያሳልፈውን ቡድን ለስብሰባ ጠሩም። ፓኪስታን ከሰዓታት በፊት እንዳስታወቀችው በተለያዩ የህንድ ይዞታዎች ውስጥ የሚገኙ የአየር ኃይል ሰፈሮች ላይ እና የአየር ጥቃት መከላከያ ስርዓት ላይ ጥቃት ፈጽማለች። በተጨማሪም የከባድ መሳሪያ መተኮሻዎችና ማከማቻዎች መምታቱን የፓኪስታን ወታደራዊ ኃይል አስታውቋል። ከቀናት በፊት ህንድ በፓኪስታን ላይ ጥቃት መፈጸሟን ተከትሎ ሁለቱም ሀገራት ያጸፈ የአየር እና የሚሳይል ጥቃቶችን እየፈጸሙ መሆናቸውን እየገለጹ ይገኛሉ። ዛሬ ቅዳሜ ማለዳ ህንድና ፓኪስታን በሚዋሰኑበት ካሽሚር አካባቢዎች ፍንዳታዎች መስማታቸውን ዘገባዎች አመላከቱ ሲሆን የቢቢሲ ዘጋቢዎች ህንድ በምታስተዳድረው ካሽሚር ውስጥ በሚገኝ ሁለት ከፍተኛ ፍንዳታዎች መስማታቸውን አረጋግጠዋል። ሌሎች መገናኛ ብዙኃንም ፓኪስታን ጥቃት ፈጸምኩባቸው ያለቻቸው የህንድ የአየር መከላከያ ስርዓቶች በሚገኙባቸውም የካሽሚር ክፍሎች ውስጥ ፍንዳታ መስማታቸውን ዘግበዋል። የህንድ ጦር ሰራዊትም ፓኪስታን ድሮኖችንና ሌሎች የጦር መሳሪያዎችን በመጠቀም በምዕራባዊ የህንድ ድንበር አካባቢ ጥቃት መፈጸሟን አደገኛ ሁኔታን የሚያስከትል ነው ሲሉ አስጠንቅቀዋል። የፓኪስታን ጦር በበኩሉ በህንድ ይዞታዎች ላይ እየወሰደ ያለው እርምጃ ህንድ በአየር ኃይል ሰፈሮች ላይ ለፈጸመችው የሚሳይል ጥቃት አጸፋ መሆኑን ቢገልጽም ህንድ ግን ተፈጸመ ስለተባለው ጥቃት ያለችው ነገር የለም። ለዘመናት በፍጥጫ ውስጥ የቆዩት ህንድና ፓኪስታን ኒውክሌርን ጨምሮ ዘመናዊ የጦር መሳሪያዎችን የታጠቁ ሰራዊቶች ያሏቸው ሲሆኑ ግጭቱ ተባብሶ ወደ ለየለት ጦርነት እንዳይገቡ ስጋት ፈጥሯል። ዛሬ ቅዳሜ ማለዳ የተፈጸመውን ጥቃት ተከትሎም የፓኪስታኑ ጠቅላይ ሚኒስትር ሼፋዝ ሸሪፍ የኒውክሌር ጦር መሳሪያዎችን ጨምሮ በሀገሪቱ የደህንነት ጉዳዮች ላይ ውሳኔ የሚሰጠውን የብሔራዊ እዝ ባለስልጣንን ለስብሰባ ጠርተዋል። ይህ ባለስልጣን ከፍተኛ የሲቪልና ወታደራዊ ባለስልጣናትን ያካተተ ሲሆን ፓኪስታን ያሏትን የኒውክሌር ጦር መሳሪያዎች በተመለከተ እና በሌሎች ወሳኝ ሀገሪቱ የደህንነት ጉዳዮች ላይ በመምከር ለሰራዊቱ ትእዛዝ የሚያስተላልፉበት አካል ነው። በህንድና ፓኪስታን መካከል ያለው ውጥረት የተባባሰው ከሁለት ሳምንታት በፊት ህንድ በምትቆጣጠረው የካሽሚር ክፍል ውስጥ ከ20 በላይ ቱሪስቶች በታጣቂዎች መገደላቸውን ተከትሎ ህንድ በዚህ ሳምንት አጋማሽ ላይ የበቀል ጥቃት በፓኪስታን ይዞታዎች ላይ መውሰድ ስትጀምር ነው። ባለፉት ቀናት ሁለቱም ሀገራት አንዳቸው ሌላቸው ላይ በድሮንና በከባድ መሳሪያ ጥቃት በመፈጸም ሲከሱ የቆየ ሲሆን፣ እስካሁን ከሁለቱም ወገን ወደ አምሳ የሚጠጉ ሰዎች መገደላቸው እየተዘገበ ነው።